እግዚአብሔርን በመውደድ ስላገለገላችሁ፣ እግዚአብሔር ቤት ውስጥ በታማኝነት ስለቆማችሁ፣ ስለተቆረሳችሁ፣ ባላችሁ ነገር ሁሉ ጌታንና ህዝቡን ስላገለገላችሁ እግዚአብሔር አምላክ ይባርካችሁ። ልመርቃችሁ። ምርቃት ቆሞ መውሰድ ደግሞ ጥሩ ነው። በደንብ ጸልዬ ተዘጋጅቼን የመጣሁት በደንብ እመርቃችኋለሁ ዛሬ። አሜን እያላችሁ ምርቃቱን ተቀበሉ። የእግዚአብሔር ቤተሰቦች ሆይ፣ በሰማያት ላይ ለረድኤታችሁ፣ በደመናት ላይ በታላቅነቱ እየሄደ በ2023 የረዳችሁ እግዚአብሔር ነው። እንደ አምላካችን ያለ ለእናንተ ማንም የለም። መኖሪያችሁ የዘላለም አምላክ ነው። የዘላለም ክንዶች ከእናንተ በታች ናቸው። ጠላቶቻችሁን ከፊታችሁ አውጥቶ ያጠፋላችሁ። የተማመናችሁትና የተሸከማችሁ አምላካችሁ እግዚአብሔር ነው። በእግዚአብሔር የዳነ ሕዝብ እንደናንተ ማን ነው? እርሱ የረድኤታችሁ ጋሻ፣ የከፍተኝነታችሁም ሰይፍ ነው። ጠላቶቻችሁ ይገዙላችኋል፣ እናንተም ከፍታቸውን ትረግጣላችሁ። ልባርካችሁ፣ የሰራዊት ጌታ እግዚአብሔር ይባርካችሁ፣ ለበረከት ያድርጋችሁ። እግዚአብሔር ጤናን፣ ፍቅርን፣ ሰላምን ይስጣችሁ፣ ይጠብቃችሁ ያያችሁ ሰው ሁሉ ይራራላችሁ። ተወደዱ። ፍቅሩንና ሞገሱን ያልብሳችሁ። ልመናችሁ ፈጥኖ ይሰማላችሁ። ፊቱን በእናንተ ላይ ያብራ። ከክፉ ነገር ሁሉ ይጠብቃችሁ። የሰራችሁትና የነካችሁት የተባረከ ይሁን። የረገጣችሁት ይለምልም። ደሞዛችሁን ያብዛ። መሥዋዕታችሁንና ቁርባናችሁን ይቀበል። ክበሩ። በሄዳችሁበት ሁሉ ይሳካላችሁ። በየቀኑ ሳቁ ፈንድቁ የእጃችሁ ሥራ ሁሉ የተከናወነና የተባረከ ይሁን እግዚአብሔር ስጋችሁን በጤና ነፍሳችሁን በእረፍት መንፈሳችሁን በሐሴት ይባርክ ሳቅ ደስታ በቤታችሁ ይሙላ ኪሳችሁ አይራቆት ሥራችሁ ውስጥ ስኬትን በእንጀራችሁ ውስጥ ጥጋብን በውሃ ውስጥ እርካታን በልብሳችሁ ውስጥ ሙቀትን ባልጋችሁ ላይ እረፍትን በቤታችሁ ላይ ደስታና ተድላን ይስጣችሁ። አትጡ አግኙ፣ አትራቡ ጥገቡ፣ አትጠሙ እርኩ። የምታበሉትና የምትሰጡትን አትጡ። ራስ እንጂ ጅራት አትሁኑ፣ ሰጪ እንጂ ተቀባይ አትሆኑ፣ የበላይ እንጂ የበታች አትሆኑ። ለምልሙ በቤታችሁ መከራ አይግባ። የድካማችሁን ፍሬ ብሉ። በሰማያዊውም በምድራዊውም በረከት ይባርካችሁ። ረጅም ዕድሜ ከጤና ጋር ይስጣችሁ። እግዚአብሔር ልጆቻችሁን ከክፉ ነገር ይከልልላችሁ። የልጆቻችሁን ልጆች ያሳያችሁ። የሚጦሯችሁንና የሚንከባከቧችሁን ያብዛላችሁ። ጽዋችሁ ሞልቶ የተረፈ ይሁን። በጠላቶቻችሁ ፊት ለፊት ራሶቻችሁ በዘይት ይቀባ። እግዚአብሔር በሰው ሁሉ ፊት ሞገስና መወደድ ይስጣችሁ። የምታወሩት ይደመጥ፣ ንግግራችሁን መደምደሚያ ያድርገው። መፍትሄ ሰጪ እንቆቅልሽ ፈቺ ሁኑ። የለመናችሁ ጸሎት ይሰማ፣ በከንቱ የሚጠሏችሁ ግን ይፈሩ። በእናንተ ላይ የሚነሳ ወገቡ ይወጋ። ሀብታችሁ ይባረክ። በድንኳናችሁ እልልታና ምስጋና ይሁን። ወደ ቤታችሁ መቅሰፍት አይግባ። እግዚአብሔር መልካምነቱን በፊታችሁ ያሳልፍ፣ በጎነቱን ያሳያችሁ፣ ሞገሱም እንደ ጋሻ ይከልላችሁ። እግዚአብሔር ተስፋውን ይፈጽምላችሁ፣ ያየላችሁ ስፍራ ያትርሳችሁ፣ የነገራችሁን የተስፋ ቃል ውረሱ። እግዚአብሔር ይባርካችሁ። የእርሱ ማዳን በጤናችሁ ላይ ይሆን፣ በቤታችሁ ላይ ይሆን፣ በሕይወታችሁ ላይ ይሆን፣ በትዳራችሁ ላይ ይሆን። በኢኮኖሚዎቹ ላይ ይሁን፣ በአገልግሎታችሁ ላይ ይሁን። እግዚአብሔር ሁልጊዜ ከእናንተ ጋር ይሁን። ለዘላአለም የተባረካችሁ ሁሉ በጌታ በኢየሱስ ክርስቶስ ስም ባረኳችሁ። እግዚአብሔር ይባርካችሁ። ተቀመጡ።